በሱ ሲዝ እኔ አንቺ ካሸነፍሽኝ እኔ ጎንደር እመጣለሁ። እኔ ሲጀመር አዲስ አበባ መምጣት አልፈልግም። አዲስ አበባ መተሽ እዚህ መቄዶኒያ ሰዎች አብረተሽ ትሄጃለሽ። እሺ፣ በስንት ስኮር ነው? ስንቴ ማምጣት አቅም ያለሽ? እኔ ሰው ከመጣለኝ ምንም ቢሆን ችግር የለው እኔን መቅጣት የምትፈልገው ቅጣት ምንድን ነው? እኔ አንተ መቅጣት የምፈልገው መቅጣት የምፈልገው ሳይሆን ማለት ነው። አንተ ግራም ይገባኛል። አንተ ከዛ ልጠይቅህ። ግራ የሚገባሽ ምን? አሁን ጥያቄ አንቺ ካሸነፍ ጥያቄ ነው የምጠይቅኝ። አሁን ልጠይቅህ እና ከዛ በኋላ ምን የሚቀጣ አሁን ይነግረዋለሁ የሆነ ቪዲዮ እንትን ትልና የሆነች ሴት የምትናገረውን እኔ የምፈልገው እኔ ሀብታም ወንድ ስለሆን ምፈልገው ትላለህ። ሁል ጊዜ ምን ነው ግን ሀብታም ሰው እኮ ሲጀመር ዝም ነው የሚለው እኮ አይመልስም እኮ ጌታ። አንተ ግን ትመልሳለህ። ሀብታሞች ተናገርልም ብሎ ነው ጌታንግረስ ነው የሚገባኝ። ሀብታም ጊዜ ያለው እንዴ ላለው ለመመለስ እንደዚህ እያለ ቀላላለሁ። እን ግን አሁን እዛ ጋር የምታወራው የምርህን ነው? አዎ የምርህን ነው። አንቺ የምትፈልጊው የወንድ አይነት ካለ ወንድም ደግሞ የሚፈልግ የሴት አይነት አለ። እሱ እኮ አለ እኮ ትክክል እኮነ ግን በእናንተ አሁን ያንተ ንግግርህ እኮ ነው ልክ ያልሆነው፣ እንጂ ለምንድነው ነው ልክ ያልሆነው? እንደ አሁን ለምሳሌ የሆነ ሰው ተነስቶ እንደዚህ ምናምን ወይ ደግሞ አንዲት ሴት ተነስታ ይህን እንፈልጋለሁ ስላለች አንተ ግዴታ መመለስ አይጠበቅብህም። ለሰው የሚመለስኩት እኮ ለህዝብ ነው። እሺ

እሺ አሁን እኔ ካሸነፍኩሽ አዲስ አበባ ትመጫለሽ፣ አንቺ ካሸነፍሽኝ እኔ ጎንደር እመጣለሁ። እኔ ቅጣት የሌላ ነው ጎንደር እንድትመጣ ምናምን አይደለም። አይ ጎንደር የምመጣው እኮ ደህላ በላ እንጂ አንቺን ላገኛል። እንዲህ ደሃ ለማምላት አዲስ አበባ ብዙ ደሃል ላይ አይ ቅጣቱ ጎንደርን በዛው ለመጎብኘት ነው። ኦኬሽ አምላኬ ወይ ሰው አምጣልኝ ሌላ ምንም አለለ በአምስት ሺህ በአምስት ሺህ በአንድ ነው። አሁን ለምሳሌ አምስት ሺህ ገብተህ በቃ አለቀ ጨዋታው። ቤስት ኦፍ ስሪ ምናምን አይደለም። አንድ አንድ ጌም አንድ ጌም እንጫወታለን እንለያያለን። አሸነፍሽኝ ተሸነፍኩም አሸነፍኩሽኝ እስኪ አራት መቶ ደብል ታፕ አድርጉ። አዲስ አበባ ቀጥ ብለሽ ትመጫለሽ። እንደተጀመረ እንደተጀመረ ልክ እንደተጀመረ ደብል ታፕ። ቴንክ ዩ አማኑኤል ኑ ቴንክ ዩ ግርማ ቴንክ ዩ ላይክ የምታረጉ ሰዎች ስም የሌለው አካውንት ላለው ቴንክ ዩ ተጌ ሀዛርድ ቴንክ ዩ ጋይስ። ወደ በጉዞ ነው ቅጣቱ ዳጊማን ሼር የምታረጉ ታፕ ታፕ ሀብታሙ ኔ ጎጃሜ ቴንክ ዩ ናስሪ፣ ቴንክ ዩ አኬናቲ፣ ቴንክ ዩ ፎን፣ ቴንክ ዩ ኤቭሪቲንግ ደብል ነው። አሁን በደንብ ሃኒባል ቴንክ ዩ በደንብ ይተብተብ ጋይስ። ቅጣቱ እሷ አዲስ አበባ ትመጣለች። እሷ ካሸነፈች ኔ ጎንደር ሄዳሉ። ሚላ ቴንክ ዩ አይ ኮ ቴንክ ዩ ጋይስ ሼሩን ሼሩን፣ አፍጥኑ ታፕታፑን በደንብ ሶስት መቶ ሺህ ንግባ። በዚሁ ላይ መቶ አራት መቶ ይግባ አራት

እኔ ቤት ያላችሁ ሰዎች ሶስት ሰው ሰው ምናምን ያላችሁ ሰዎች አበባ ስጡ ፋሚሊ። አንድ ጨዋታ ብቻ ነው። ልክ ትሪፕሉ ሲጀምር ኮፍያ ያለው ሰው ኮፍያ ባቡር ባቡር አንድ ባቡር ጋይስ ወይ ደሞ ንትን መንገን እዚህ ጋር ነው የምሰጡት። ሺ ፋሚሊ በሶስት ነው የሚያባዛው